አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እየተከበራችሁ በሞላው ዓለም የምትገኙ ቤተሰቦች ፋንዲሻ ቤተሰቦች እንዴት ናቸው? ሰላም ናችሁ? ሙስሊም ክርስትያኑ፣ ሁሉንም ኢትዮጵያውያን ኤርትሪያን፣ በመላው ዓለም ለምትገኙ ቤተሰብ እንዴት ናቸው? እኔ በጣም ሰላም ነኝ። ሰላም ሰላም ብያለሁኝ። ሁላችሁንም ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እስኪ ዛሬ ፋንዲሻዎች ላይ ማን ነው እንደኔ ደስ አለው ይህን ያው ትላንትና ገምቼ ነበረ ይህ ነገር ፈቲ ባደረገችው ምናምን ነገር ትላንትና ገምቼው ነበረ ይሄ እንደሚመጣ ታውቆኝ ነበር ግን ሀቂቃ እውነት ለመናገር ዛሬ ፋንዲሻዎችን በጣም ስላየኋቸው ደስ ብሎኛል በዛም ደግሞ ፕራንክም እንደተደረገ በጣም ነው ደስ ያለኝ፣ እና በጣም ደስ ይላል። በመቀጠል ደግሞ ሀቂቃ የድሮን መለስ ተደርጎ እንደሚታይ ነው የሚያስተውለው፣ እና የደስታ ብዛት ምንም ማናገር አልቻልኩም። ግን ድራማም ይመስለኝ ነበረ በአንድ በኩል። ደግሞ በትላንትናው ስላልተመቼ ነው አስተያየት ነው ያልሰጠሁት። ወንድሜ ተናግሮታል፣ አስተያየት ሰጥቶበታል። እና ፈቲ ሀቂቃ ሰው ያስፈራታ አይመስለኝም እንግዲህ ተነጋግሮ ድራማ እየሰሩ እንደሆነም የሆነ በኩል በዛሬ ሳይ የሆነ እንትን ጥርጣሬ እንትን ይለኛል። ግን ፈቲ በራሷ ያኔ መጀመሪያ ለመለያየት እንደገባች ያው ከዚህ በፊትም ፉፉ እንደነበሩ ተጣልቶ ፍቅር ካብሬሽም እንደነበረች ያ ከሩታ የተጣሉበት ጊዜ በመሀልም በቃ ያው እቅርታ ተጣልቶም ደግሞ በታመሙበት ሰዓት መታም እቅርታ ስጠየቅ ምን አገባሽ አንቺ ነሽ እንደዚህ ያደረግሽ ይሆናል። ያኔ ብዙ እንትን ጥራቻ ነበረ፣ ግን ያም ድራማም ይመስል ነበረ። የስር ጥላቻ አይመስለኝም። ያም ይህም ተብሎ ግን ነገራቶቹ አንዴ ጥሩ እያየን አንዱ ጭቅጭቅ አንዴ እያየን ያው የዛሬው ቀን አድርሶናል። ፋንዲሾች እንኳን ደስ አላችሁ። እያለኝ ሀቂቃ እና ያው ይሄን አስተያየት ሁነት ሀቂቃ ብሩክ ሳይናገረው በፊት ፈቲ ቢታወራው ኖሮ የሆነ ወደ እውነታ እንትን መስላል፣ ግን አሁን ደግሞ ሳስበው ወደ ድራማ እኔ ሀቂቃ ሆነ ብዬ ነው መከታተላቸው እና በጣም የዛሬው ቀን እኔም በጣም ደስ ብሎኛል። ይሄን ማየት አንዳንዴ ለተመልካችም ደና ነገር ማየት ጥሩ ማየት ያ ጭቅጭቅ ንትርክ ማድቢ አልጋ ያ በቃ አላደል ያን ከሚያ ሁለት እኛ የማዳም ቀመንቦች ብዙ ነገር እናሳልፋለን። ከቤተሰብ እናፍቆታ አለ የስራ ጫና አለ፣ ስደት አለ፣ በአሁኑ ሰዓት ደግሞ ሙቀት አለ። ሙቀት እኔ ብቻ እንደሆነ አላውቅም። ሁላችሁም ከሆነ እኔ ጋር በጣም ሙቀቱ አልቻልኩትም። ብቻ ያው አልሐምዱሊላህ፣ የወጣንበት አሳክተን አላ ለሀገራችን ያብቃን እላለሁኝ። አረ አረ፣ በእናታችሁ ሰብስክራይበር አራት ሰው ብቻ ነው ሰብስክራይብ ያረገኝ። አረ የማዳብ አበረታጡኝ እንዴ! ሁሉም ቤት ሰብስክራይብ አርጉኝ ብዬ ሽማግሌ ለሌላ ክ እንዴ ትቀበላላችሁ? ሽማግሌ ለሌላ ታረጋላችሁ? ኧረ የሃምሳ ይደረግ የማዳም ቅመሞች ብቻ አይደለም ሌሎችንም ሰብስክራይብ የሚያረጉ እነሱ የማዳም ቅመሞችንም ሰብስክራይብ አርጋቸው፣ ላይክ ሼር አርጋቸው፣ አባረታቻቸው። እስኪ ሶስት አራት ሰው ነው ያቂቃ እና ብቻ አሊከፋ፣ አይቼን በተዝናናው ይሻላል፣ ግን ቢያንስ ሀገራችን ገብተን እንኳን እንሰራበታለን። አሁን የማዳም ኩሽና ነው፣ ከኩሽና ክፍላችን ነው ያለ ነው። ሁላችሁንም አበረታቱን፣ ላይክ ሼር አድርጉን። በርቱ፣ ለሀገራችሁ ትበቃላችሁ፣ ጥሩ ቦታ ትደርሳላችሁ ብላችሁ አበረታቱን። እኛም ደግሞ ይኸው በተቻለን አቅም ገብተን ያለን የውስጣችን ያሰብ ነው የተጨነቅ ነው ደስታችን እየገለጠ ነው ኢላችኋለሁ ላላብዬ ብዬ ወዳችኋለሁ። ብዙት እንግዲህ ባላችሁበት ሰላማችሁ ይብዛ። በድዋት ትርሱኝ እና አበረታቱ ፕሊስ ፕሊስ፣ ስወዳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ላችኋለሁ። ሰላም ዓለይኩም ወራህመቱላሂ ወበረካቱ